የዛሬ እርሴ ሀይሚና ብሩኬ ናቸው ማለት ነው። እንግዲህ የዛሬ እርሴ በጣም ደስ ይላል ማለት ነው። ሀይሚ እህታችን ዱባይ ላይ ሆና ለብሩኬ የሁለት መቶ ሺህ ሰብስክራይ አከብራለሁ ብላ በብሩኬ ቻናል ላይ መልስ ሰታለች ማለት ነው። በጣም ደስ ይላል። እንግዲህ ያው ሰሞኑን እየተጨቃጨቀው ነበረ። ብዙዎቻችን ተማረን ነበረ፣ ብዙዎቻችንም ደግሞ ተናደን ነበረ። እንግዲህ ሀይሚና ብሩኬ ሲጣሉ ሲጨቃጨቁ ብዙዎቻችን ደስ አይለንም ማለት ነው። ግን ሀይሚና ብሩኬ አንድ ላይ ሆነው ስቀው ተደስተው ፋህ ብትን ብለው ሲመጡልን ሁላችንንም ደስ ይለናል ማለት ነው። ሌላው ደግሞ ብዙዎቻችሁ ኢትዮ ገባሽ የምትሉኝ ልጆች አላችሁ። አዎ ኢትዮጵያ ገብቻለሁ። ሰሞኑ ለዛ ነው የጠፋሁት። ቢያንስ አንድ አራት አምስት ቀን ነው እንደዛ ከዩቲዩብ ጠፍቼ የነበረ የጠፋሁበትን ምክንያት ያው ዋይፋ እስከምናስተካከል ድረስ ያው ትንሽ ይቸግረናል ማለት ነው። መጀመሪያ እንኳን እዛ ሆናችሁ ካስተካከላችሁ ጥሩ ነው። ሲቀጥርን ደግሞ ኢትዮጵያ ውስጥ የዋይፋ ቀፎ አይገኝም። ይሄን ቪዲዮ የምታዳምጡ ካላችሁ ከአረብ ሀገር ወደ ኢትዮጵያ ስትመጡ በአድዋን ቀፎ ይዛችሁ ኑ ማለት ነው። እዚህ አይገኝም። ቴሌ ደግሞ ያው ቶሎ ቶሎ ይጨርሳሉ። እንኳን ቀፎ ይቅርና ዋይፋው ሲም ካርዱ ራሱ አይገኝም ማለት ነው። እኔ ራሱ በስንት መከራናው ነው ሲም ካርድና ቀፎንን ያገኘሁት። ማነቀ ቻላችሁ ስትመጡ ቀፎን ይዛችሁ ኑ ነው ምላችሁ። ሌላው ደግሞ ኢትዮ ገባሽ ወይ የምትል፣ አዎ ኢትዮጵያ ገብቻለሁ አልሐምዱሊላህ በሰላም ገብቻለሁ። እንግዲህ ሰሙኑ የጠፋሁት ለዛ ነው ማለት ነው። ካሁን በኋላ አልጠፋም፣ ፋብ ትንትን እያልኩ እመጣለሁ ማለት ነው። ግን ቤቴ ስትመጡ ላይክ እና ሰብስክራይብ ማድረጋችሁን አትርሶ ማለት ነው። ቪዲዮ እያያችሁ ብዙዎቻችሁ ላይክ ሰብስክራይብ አታደርጉ ማለት ነው። መቼም ከሀይሚ እና ከብሩኬ አንለያይም ማለት ነው። እና ሀይሚ እህታችን ዱባይ ላይ ሆና ለብሩኬ የሁለት መቶ ሺህ ሰብስክራይብ ሰፕራይዝ አድርገዋለች። በጣም ደስ ይላል። እኛም ደግሞ ሰብስክራይብ አድርጉን፣ አሳድጉን፣ ከፍ አድርጉን ነው ምንላችሁ። እኔ ቤት ስትመጡ ብዙዎቻችሁ ላይክ ሰብስክራይብ አታድርጉም። ለምንድን ነው ግን ላይክ ሰብስክራይብ የማታደርጉ? ምን ችግር አለው ላይክ ሰብስክራይብ ብታደርጉ እና ብሩኬ ወንድማችን እንኳን ደሳለ እንለዋለን። ሁለት መቶ ሺህ ሰብስክራይብ ገብተዋል። በጣም ደስ ይላል። እኛም ደግሞ ለ200 ሺህ ሰብስክራይብ ያብቃን ነው የምለው። እና ቤተሰቦቼ እና አሁን ላይ ሀይሚና ብሩኬ ፋብትን እያሉ ነው። ያው ያሉ ደግሞ ዱባይ ነው ያሉ ማለት ነው። ዱባይ ደግሞ በጣም ደስ ይላል። በጣም የሚመችህ ሀገር ነው ማለት ነው። አሁን ላይ እንኳን ትንሽ ያው ሙቀት እየመጣ ነው። ከዚህ በፊት ብርድ ነበረ። አሁን ያው በጋ ነው ማለት ነው። ምንም ምንም አይሆንም፣ ይለምዶታል ማለት ነው። እንግዲህ ያው በጣም ተመችቷቸዋል። ሀይሚ በጣም ተመችቶኛል ብላለች። እንግዲህ እንደምታዩ የአበሻ ቀሚስ ለብሰው ፋብትን እያሉ እየኖሩ ነው ማለት ነው። አላህ ለሀገራቸው ያብቃቸው። ምንም ቢሆን ሀገር የመሰለ ነገር የለም ነው ምላችሁ። እውነቴን ነው ምላችሁ። ሀገር በጣም ደስ ይላል ማለት ነው። የሰው ሀገር ለሰው ነው ማለት ነው። ሀይሚ እህታችን እናመሰግናታለን ያው መቼም ሀይሚ የብሩኬ ሚስት ናት ማለት ነው። እና ለብሩኬ ሰፕራይዝ አድርገዋለች በጣም ደስ ይላል ማለት ነው። እኛም ደግሞ ለሁለት ሺህ ሰብስክራይብ ያብቀን ላቸዋለው ሀይሚና ብሩኬም ደግሞ መጨቃጨቁን መነዛነዙን ያቁሙ ነው ምላችሁ። በመሀላቸውም ደግሞ የሚገቡ ሰዎች ማስወገድ አለብን እና ሀይሚና ብሩኬም ደግሞ መቼም አይለያዩም። እንግዲህ ያው እኛም ደግሞ አላህ ካለ ወደ ዱባይ እንሄዳለን። ያው ባላችን ይዘን ነው የምንሄደው፣ እንደ ሀይሚ ማለት ነው፣ እንደ ሀይሚ እና ቤተሰቦች። ላይክ እና ሰብስክራይብ ማድረጋችሁንን አትርሱ። ዩትዩብ ገባሽ የምትሆኑ አዎ፣ ኢትዮጵያ ገብቻ አለው። ያው እኔ አንድ ነገር ሳለ እንደ ሰው ገባለው ምናምን አለን፣ በአንዴ ነው ሰፕራይዝ አደረገው ማለት ነው። እናንተም ደግሞ አላህ ለሀገራችሁ ያብቃችሁ። የሰው ሀገር የሰው ነው። መቼም ዱንያ አትሞላም። እናንተም ደግሞ ቶሎ ቶሎ ሰራርታችሁ ለሀገራችሁ ያብቃችሁ ነው የምላችሁ። እና የሀይሚና የብሩኬ ደጋፊዎችም ደግሞ በጣም ጎበዞች ናችሁ። ሃይሚና ብሩኬ እንዲለያዩ አትፈልጉም። በጣም ደስ ይላል ማለት ነው። በጣም እውነት ነው። በጣም ደስ ትላላችሁ። በጣም ነው ማደልቃችሁ። ሃይሚና ብሩኬ መቼም አይላዩም። አንዳንድ ሴጣን ሆነው የሚመጡ ሰዎች አሉ። እነሱም ደግሞ ያው ማስወገድ አለብን ማለት ነው። ብዙ ሰዎች ደግሞ ጎበዞች ናቸው የሃይሚና የብሩኬ ደጋፊዎች። እውነቴን ነው። በጣም ጎበዞች ናቸው። ሃይሚና ብሩኬ እንዳይላዩ የምታደርጉ ሰዎች አላችሁ ማለት ነው። እና ሃይሚና ብሩኬ እንኳን ደስ አላችሁ። ብሩኬ እንኳን ደስ አለ 200 ሺ ሰብስክራይብ ሰርፕራይዝ ተደርገሃል እንግዲህ፣ በጣም ደስ ይላል ማለት ነው። እና ኢትዮጵያ ውስጥ ማለት ነው ጫማ በጣም ውድ ነው። እውነት ነው የምላችሁ ከአረብ አገር ወደ ኢትዮጵያ ስትመጡ ማለት ነው ጫማ ይዛችሁ ኒ ልብስ እንኳን ተውት፣ እዚህ ምረካች ነው። ግን አንድ ጫማ ለመግዛት ማለት ነው እውነት ነው በጣም ውድ ናቸው ማለት ነው። በፊት ሀያ ብር አስራ አምስት ብር የሚገዙት ጫማ አሁን አንድ ሺ ሁለት ሺ እና እንደዛ ነው የሚገኙ ማለት ነው። በጣም ከባድ ነው። ግን መቼም ያው ኑሮ ተወደደ ተብለን ሰው ሀገር ላይ መቅረት የለብንም። ሁላችሁም ኑ ኢትዮጵያ፣ በጣም ደስ ይላል ማለት ነው። እውነቴን ነው የምላችሁት። ግን ላይክ እና ሰብስክራይብ ማድረግ እንዳትረሱ።